ማጣት አንገት የሚያስደፋ ለልመና መቆም እንደ እግር እሳት የሚፋጅ ነገር መሆኑን ለማመላከት ድህነት ዓይኑ ይጥፋ ይላል የሀገር ሰው በብሂሉ። እንዲያ በሰው ፊት ለመቆም ብርክ የሚያስይዘው ልመና ነጻነቷን በጦርነት አስከብራ የኖረችውን ኢትዮጵያን በሀገራት ፊት ለመመጽወት እጆቿን ከዘረጋችበት ሳታጥፍ ክረምት ከበጋ እየተፈራረቁ ዘመናት ነጎዱ። የኢትዮጵያውያን ማምረት የሚችሉ ብርቱ መዳፎች ቀለብ እየተሰፈረላቸው በህይወትና በሞት መካከል እንዲሆኑ ለመሬት ላይ ቆመው ከውጭ የሚመጣው። ሰይጣን ስንዴ ለዘመናት አንጋጠው እንዲናፍቁ ያደረጋቸው መዛል ድህነት የሚሉት በሽታ እንደሆነም ሁሉንም በአንድ ልብ በአንድ ሀሳብ የሚያስማማ ጉዳይ ነው። ሐዋሳ ተወልዳ እንዳደገች የምትናገረውና በግብርና ስራ ላይ የምትታወቀው በረከት ወርቁ ወይም በረከት ገበሬዋ በካንሰር ህመም የሚሰቃዩ አባቷን ከሞት ለማትረፍ ቤተሰቧ ያለውን ሁሉ በመሸጡ ምክንያት ከድህነት ጋር ፊት ለፊት ከተጋፈጠች በኋላ በስራ ራሷን ለመቀየር መወሰኗን ትናገራለች። ከባዱ ፈተና መቼ ነው የመጣው ካልከኝ አባቴ የታመመ ጊዜ ነው በካንሰር። ለእኔ ያ ጊዜ ከባድ ነው ብዬ የምለው ምክንያቱም ያለንን ነገር አንድ በአንድ አሳጣል። ያን የዛኔ እያንዳንዱ ንብረታችን በጠቅላላ አንድ በአንድ ነው የተሸጠው። እኔ በለበስኩት ልብስ ነበር የቀራሁት። የሆነ እዚህ ጋ ሂጄ ማነሳው ማናግረው ወይ እንደዚህ ምለው የምልህ ነገር አልነበረኝም። ማንም ሰው እንዳያጣ አይጣ በቃ እንደ ሀገርም እንዳናጣ። ከአየር ንብረት እስከ ለም መሬት፣ ከተፋሰስ እስከ ከርሰ ምድር ውሃ፣ ከወርቅ እስከ ታንታለም፣ ከጋዝ እስከ ፖታሽ በተፈጥሮ ጸጋ የታደለችው ኢትዮጵያ ስለ ድህነቷ ከሌሎች ኋላ ስለ መቅረቷ ምክንያት እንዳይኖራት ተደርጋ የተፈጠረች ናት ሲሉ በርካቶች ይመሰክራሉ። ታዲያ ይህንን ጸጋ የታደለችው ምድር ከፊት አውራሪዎች ተርታ መሰለፍ ሲገባት ወደኋላ እንድትንሸራተት ምክንያት የሆናት ድህነት የሰው ፊት ማየት ከሚታፈርበት የስነ ልቦና ከፍታ አውርዶ በሀገር ሉዓላዊነትና በዜጎች ክብር ላይ አደጋ ይዞ የሚመጣ እርዳታ እጅ መስጠቷ ከትላንት ታሪኳ ከነገ ህልሟም ጋር የማይገጥም በመሆኑ ከውጭ ለሚመጣ ስንዴ በሯን ዘግታ ከድህነት አረንቋ ለመውጣት ስር ነቀል ለውጥ ለማምጣት ልመናን በቃኝ ብላለች። ያው ተረጅነት የመፍጠር አቅም፣ የመስራት ጉልበት የሚበላ ካንሰር ነው። መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ በሽተኛ ነው። ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች። እየተረዳን በቀን ሶስቴ ከምንበላ በገዛ አቅማችን ሁለት የበልተን ቢቀርብን ይሻላል ከነክብራችን። ተፈጥሮ በሰጠችን ጸጋ ላይ ተኝተን መፍጠር የሚችል አእምሮ መስራት የሚችል እጆችን ይዘን የተረጅነት ልምምድ ስር በመስደዱ ነውር የሆነው ተረጅነት እንደ መብት ወደሚታይበት ደረጃ ካደረሰን ከዚህ በኋላ ምን እንጠብቃለን? የሚለው ትውልዱ ብቸኛው መፍትሄ የሆነው ብዝሃ ኢኮኖሚን መገንባት፣ ከራስ ቆርሶ ለራስ ማጉረስ፣ ያልተነኩ ሀብቶቻችንን የኢኮኖሚ ምንጭ የማድረግ ጉዞ ውጤት ማስመዝገብ ጀምሯል። ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይንጉን ሳንጥል፣ ከተማውን ሳንጥል ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው የሚባለውና ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን ማንም የሚቀይርልን የለም። የምንቀይረው እኛ ነን። የምንቀይረው ደግሞ በልፋትና በስራ ነው። ወይዘሮ በረከትም ከተቀመጥንበት ከተነሳን ከረባታችንን ከፈታን እጃችንን ከአፈር ጋር ካወዳጀን መቀየር እንችላለን ትላለች። ኢትዮጵያ እኮ በነገራችን ላይ በአግባቡ ምንሰራ በአግባቡ ብናመርት እውነቴን ነው የምነግርህ፣ ዓለምን የመመገብ አቅም አለን ብዬ አምናለሁ። ኢትዮጵያ ያላት ማንም የለውም። የማይቋረጡ ዓመቱን ሙሉ የሚፈሱ ወንዞች አሉን። ሊለማ የሚችል መታረስ የሚችል መሬቶች አሉን። አልተጠቀምንበትም። አላየን የሚታየን ሾርት ከት ነው። በቃ ባጭሩ፣ መበልጸግ እንዴት ብለን ማግኘት እንችላለን ሳንለፋ ከረባታችንን ሳንፈታ እጃችንን አፈር ሳይነካው። ስለዛ የስራ ባህላችን መቀየር አለበት። መስራት በሚለው ማመን መቻል አለብን። የስራው ትልቅና ትንሽነት ሳይሆን ከዛ ተነስቶ ወደ ትልቅ መሄድ እንደሚቻል ማመን መቻል አለብን። መንገዳችንን ካራዘመው የተናጠል ሩጫ ወጥተን በተደመረ ጉልበት መትጋታችን ቀድሞ የመታን እንቅፋት ዳግም እንዳይመታን ለችግሮቻችን ጊዜያዊ ማስታገሻ ሳይሆን ዘላቂ ብልጽግና ማረጋገጥ የትውልዱ ተቀዳሚ አጀንዳ ነው።